በዜና መጽሄታችን በመጨረሻም ሰዓቱ የስፖርት ነው። ከመረጃዎቹ ጋር ደግሞ ባልደረባ የመለሰ ግዛቸው ስቱዲዮ ይገኛል። መልሲ አየር ሰዓቱ ያንተ ነው። አመሰግናለሁ ሳምራዊት። ለስፖርት አገልግሎት ተዘጋጅተው ለግለሰቦች የተላለፉ ቦታዎች ወደ ስራ ለማስገባት ድጋፍና ክትትል እያደረገ መሆኑን የባህር ዳር ከተማ ወጣትና ስፖርት መምሪያ አስታወቀ። ከተማ አስተዳድሩ በከተማዋ ስፖርት እንዲስፋፋ ከአመታት በፊት ቦታዎችን ለወጣቶች ማቅረቡም ይታወሳል።

በባህር ዳር ከተማ የሚታየውን የስፖርት ማዘውተሪያ ቦታ ችግር ለመፍታት በሚል ለጂምናዚየም እና ለመሰል ተግባራት መገንቢያ ከዚህ ቀደም በስፖርቱ አስተዋጽኦ ላበረከቱ ወጣቶች ቦታ መሰጡቱ ይታወሳል። ጉዳዩን በተመለከተ የባህር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ቶማስ ታምሩ ለወጣቶቹ የተሰጠው ቦታ ለታለመለት ዓላማ እያዋሉ የሚገኙ እንዳሉ ሁሉ በተለያዩ ምክንያቶች ደግሞ ወደ ስራ ያልገቡ ወጣቶች እንዳሉም ተናግረዋል። በስድስቱም ክፍለ ለዚህ ለስፖርት ዓላማ ይውላሉ ተብሎ የተለዩ ቦታዎችን የባህር ዳር ከተማ አስተዳደር ከተማና መሠረተ ልማት ከከንቲባ ጽሕፈት ቤት ጋር በጋራ በመሆን ይህንን የማመቻቸትና የወጣትና ስፖርት መምሪያም ደግሞ አብሮ በቅንጅት ይህንን በጋራ አብረው እንደመሩት መረጃዎች አሉኝ ማለት ነው። ስለዚህ እዚህ ላይ የገቡ ወይም ደግሞ የስፖርት ማዘወተሪያ ቦታ መገንቢያ የተሰጣቸው ወጣቶች በአግባቡ የተሰጣቸውን ቦታ ለታለመለት ዓላማ ያዋሉ ያላቸውን ሳንቲምም ተበድረው ይሁን ወደ ስራ የገቡ ወጣቶች አሉ። በእያንዳንዱ ክፍለ ከተማ ምናልባትም ደግሞ ከፋይናንስ ጋር በተያያዘ ችግር ያለባቸው ያው እንደሚታወቀው የስፖርት ጂምናዚየም ለመገንባት ሰፊ የሆነ የፋይናንስ አቅም ይጠይቃል እና ከዛ ጋር ችግር ያለባቸው ወጣቶች ግን ወደ ስራ እንዳልገቡ ጎን ለጎን ደግሞ የቦታው ጉዳይ የሶስተኛ ወገን ያልጸዳ ብዙ መስተካከል ያለበት ጉዳይ ስላለ አልቆላቸው ያልተረከቡም ደግሞ በተመሳሳይ እንዳሉ መረጃዎች ያሳያሉ። በየክፍለ ከተማው ቦታ ወስደው የሚገኙ ወጣቶች መረጃ ዋለን የሚሉት አቶ ቶማስ ቦታ የማግኘት ሂደቱ ያላለቀላቸውና ቦታ ወስደው በገንዘብ ምክንያት መገንባት ያልቻሉ ወጣቶችን ጉዳይ ችግር ለመፍታት እየሰሩ መሆኑን አቶ ቶማስ ገልጸዋል። የተደራጀ መረጃ አለ እንዳልኩት፣ የወሰዱት እነማን ናቸው፣ ፕሮሰስ ላይ ያለ የነማን ጉዳይ ነው የሚለው በዳታ ደረጃ አለ። አሁን እንደዚህ ወጣቶች የስፖርት ማዘውተሪያ ቦታ ለመገንባት ቦታ የወሰዱ ልጆች የፋይናንስ ችግር ያለባቸው ከተለያዩ ድርጅቶች ጋር ስፖንሰርሽፕ የማፈላለግ በግንባታው ሂደት ውስጥ እንዲያግዟቸው የማቴሪያል ድጋፍ፣ የገንዘብ ድጋፍ እንዲያደርጉላቸው እኛ የትብብር አዎ፣ በብድርም በተለያየ መንገድም እገዛ እንዲያደርጉላቸው እኛ የትብብር ደብዳቤ እየጻፍነ አብረንም ደግሞ እነዛን ሰዎች እያናገርን አብረን እየሰራን ያለንበት ሁኔታ ነው ያለ ማለት ነው። እያደገ የመጣውን የነዋሪውን የስፖርት ማዘውተሪያ ፍላጎት ለማጣጣም አሁን የተጀመረውን ተግባር አጠናክሮ መቀጠል እንደሚገባም አቶ ቶማስ ገልጸዋል። የስፖርት ማዕከላትን በየቦታው ማስፋት ይጠይቃልና ከተማ አስተዳደሩም ደግሞ በተለይ ክቡር ከንቲባችን በዚህ በኩል ያላቸው እገዛና እይታ በጣም ጥሩ ስለሆነ በቀጣይ ይህንን እያዳበር ነው የበለጠ አቅም እያደረግ ነው። በከተማችን ውስጥ በርካታ የስፖርት ማዘውተሪያ ስፍራዎች እንዲኖሩ አቅደን እየሰራን ነው። ይህንንም ደግሞ በውጤት በቀጣይ የምናየው ይሆናል ማለት ነው። የባህር ዳር ከተማ ሴቶች ቅርጫት ኳስ ቡድን በኢትዮጵያ ቅርጫት ኳስ ፕሪሚየር ሊግ የተሻለ ውጤታማ ለመሆን አዳዲስ ተጫዋቾችን በስብስባቸው ውስጥ ማካተታቸውን የቡድኑ አባላት ተናገሩ። ክለቡም ለቡድኑ ተገቢውን ድጋፍና ክትትል እያደረገላቸው እንደሚገኝ አባላቱ ተናግረዋል። ዳና ሴሳይ ባህር ዳር ከነማ ስፖርት ክለብ ስር የሚተዳደረው የባህርዳር ከነማ ሴቶች ቅርጫት ኳስ ክለብ በኢትዮጵያ ሴቶች ፕሪሚየር ሊግ ቅርጫት ኳስ ውድድር ላይ ይሳተፋል። ቡድኑ ባለፈው ዓመት የነበረበትን ክፍተቶች አርሞ በዘንድሮ የፕሪሚየር ሊግ ውድድር ላይ ደግሞ የተሻለ ውጤታማ ለመሆን ዝግጅታቸውን በዚህ መልኩ አጠናክረው ቀጥለዋል። ዝግጅታችን ጥሩ ነው። በጣም አሪፍ ነው። ትሬኒንግ ከየጀመርንም ቆይተናል። አሪፍ እየተንቀሳቀስን ነው። ቲማችንም ተጠናክሯል። ከባለፈው አመት በአሁኑ በደንብ ተጠናክሯል። የተጨመሩ ልጆችም አሉ። ጥሩ ጀምረናል። ጥሩ ስብስብ አለው። በዚህ አመት የተለያዩ ልጆችም አሉ። ጥሩ እየሰራ ነው ነው ባለን አቅም ለመወዳደር እንግዲህ ጥሩ ተፎካካሪ ለመሆን ጀምረናል። ውድድረ ማነው ዝግጅታችን። በባህር ዳር ከተማ ስፖርት ክለብ ስር የሚተዳደረው የባህር ዳር ከተማ ሴቶች ቅርጫት ኳስ ቡድን በኢትዮጵያ ሴቶች ቅርጫት ኳስ ፕሪሚየር ሊግ ተሳታፊ ነው። ባለፈው ዓመት የነበረበት የተጫዋች ክፍተት ምክንያት ደግሞ የሚፈልጉትን ማግኘት አልቻሉም። ዘንድሮስ ያው እኛ ጋር በብዛት ናይቲ ተጫዋች ረዥም ተጫዋች ነው የሚጎሉ። አሁን ግን እነዚያን የሚያግዙን ተጫዋቾች አሉና በአሁኑ የሚጎልን ነገር አይኖርም። ጥሩ ውጤት እናመጣለን። የሰው ጥረትም ነበረ። ባለፈው ዓመት ያው ክለቡም አዲስም ነበረ። እንደዚያ ሆኖ ያው ውጤት ላይ ውጤት አልታጀብንም ነበረ፣ በውጤት አልታጀብንም ነበረ። ፖይንት ጋርድ ወይንም ፕሌይ ሜከር ምንለዋል እና እንዳይቆጠርብንም እንድናስቆጥርም ምክንያት የሚሆን የመሀል አጫዋች የለንም እና ዝም ብለን ያው ባሉት ልጆች ብቻ ስለተጠቀመ ውጤታችንን ያን ያህል የምንረካበት ያላስደረገ እንጂ ክለቡ በስሩ እንደያዛቸው ሌሎች የስፖርት ዘርፎችም ለዚህ የቅርጫት ኳስ ስብስብ ተገቢውን ክትትልና ድጋፍ እንደሚያደርግላቸውም አባላቱ ተናግረዋል። ማሊያ ድጋፍም ምንም ከዚህ በኋላም ጫማ ምንም ሁሉም ነገር ይኖራል ተብለናል። ደሞ ይኖራል። አሪፍ ነው። እስካሁን ያለው ነገር ቆንጆ ነው። በክለቡ የሚደረግልን እገዛ በጣም አሪፍ ነው። ከማሊያ ከትጥቅም አንሳር ትስታዩ ከምግብም ካምፕ እንሄዳለን ከካምፕ ነው ወደዚህ የምንመጣው። ምግባችንን ተመግበን ነው የምንመጣ እና እንደምታዩ ስብጥሩ ደስ የሚል ነገር አለ። ድባቡ ደስ ይላል። ክለቡ ባለው የምንጠይቃቸው ነገሮች ሁሉ ከአመት አመት እያሟሉ ነው ያሉት። አሁንም ዝርዝር ሰጠናል፣ የሚሟሉልን ነገሮች የሚገዙ እም ካለውም ከስቶርም ካሉ ከዚያ የሚሟሉልን ነገሮች ጠይቀናል፣ እንደሚሟላ እርግጠኛ ነን። ያለፈው አመት ስህተታቸውን የሞሉት ተጫዋቾችና አሰልጣኙ ዘንድሮ የተሻለ ውጤት እንደሚያስመዘግቡም ገልጸዋል። ጥሩ ስብስብ አለን። ጥሩ ቲም እየሰራን ነው። ደረጃ ውስጥ ጥሩ ተፎካካሪዎች ውስጥ ምን ደረጃ እንይዛለን፣ እኛ ያቀጥነው ነው ከፈጣሪ ጋራ፣ በሰው ብቻ አይደለም እስከ ዋንጫ ድረስ ነው። ከዚህ በፊት በወሌድን ምክንያት አቋርጦ የነበሩ አንድ ሁለት ልጆች ጨምረናል በዚህ አመት ከዚያ ተመልሰው እነሱ አሁን እያየሁት ባለው ሁኔታ ጥሩ ጥንካሬ ያላቸው የሚል ሀሳብ አለኝ። አሁን ከነበረው የተሻለ ናቸው፣ ቅንጅታቸውም ጥሩ ነው። ስለዚህ ይህንን ጠብቀን ከሄድን ጥሩ ተፎካካሪ ሆነን አመቱን እንጨርሳለን የሚል እምነት አለኝ። የኢትዮጵያ ሴቶች ቅርጫት ኳስ ፕሪሜር ሊግ የፊታችን ታሳሱር ይጀምራል።